ኖታዊ ክብረ በዓል ነው። ዋቄፈታ ነስባቸው ታውቃላችሁ። ሺህ ዓመት በኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ሕይወት፣ ግልጽ ነው የምንናገረው። ሱስ በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ ሙሴ ሙሴ የኩሽ ሰው እረኛ ነበር። እዛ ቆይቶ የተወሰኑ ዓመታትም እዛ ቆይቶ በጣም ጥሩና ጥሩ ቀልብ ያለው ጥሩ ስነ ምግባር ያለው ሰው በመሆኑ ያ እሱ ከብት ሲጠብቅለት የነበረው ሰው ዋቄ ፈታ ስለሆነ የኩሽ ልጅ ስለሆነ፣ ሰላም ጤና ይስጥብን። ውዳ አድማጭ ተመልካቾቻችን እንዴት ናችሁ? እንዴት ናችሁ? ሰላማችሁ ብዘት ይበል። እንግዲህ ይህን ሰሞን ትናንትና ዛሬ በተለይ እንግዲህ አዲስ አበባ ከሳንቺስ አካባቢ ጽጣጭ ብላ ነበር፣ እንደገና ደግሞ ወደ ስቴዲየሙ አካባቢ ደግሞ ስትሄዱ በጣም ቀውጢ የነበረበት ነገር ነበረ። የእሬቻ በዓል ተከብሮ ነው ያሳለፈው በዛ ዙሪያ አንዳንድ ነገር የተባሉ ነገሮች አሉ። እነሱ ለማየት ነው እንግዲህ እየቀንጫጭ ቋም ትችላለን። እናንተ ያሳየዋችሁ ግራ ይገባል። እንዴት ነው ግራ የሚገባው? እንደ እስኪ እየሰማን እንምጣ እየሰማን እንምጣ። የተባሉትን ነገር ሁሉ ወደ እናንተ አደርሳለሁ። እናንተ ደግሞ እስኪ ምንድን ነው አንዳንድ ጊዜ አሁን ትላንት የገጠመኝን ነው መነግራችሁ። ካሜራ ይዤ፣ እኔ የምኖረው ውራይል አካባቢ ነው። ውራይል ወደ ስቴዲየም አትሻገሩ። በውራይል እና በሃያ ሁለት መካከል አንድ አቋራጭ መንገድ አለች። በዛ በኩል መግባት ነው ገባ፣ እቤት ነው መትገባው ማለት ነው። ስለዚህ የተነሳሁት አዲስ ህይወት ከተባለው ቦታ ቀረጻ ፕሮግራም ነበረኝ። እዛ ቀረስኩኝና ስመጣ ፍተሻ ነበርም። ያው ለደህንነት ሲባል ልክ ናቸው። እኔም እንደማንኛውም ብዙዎች፣ ያው መንገዱን እንደነገርኳችሁ ከአያ ሁለት ወደ ራይል በቀኝ በኩል ወደ ራይል የሚወስደው መንገድ ለደህንነት ሲባል ፍተሻ ነበሩ። ዛሬ በዓል ስለሆነ ማለት ነው። ስለዚህ ብዙዎቹ እየተፈተሹ ሄዱ። እኔም እንደ አንድ ኢትዮጵያዊ ተፈተሹ ተሽኩ። ከዛ የያዝኩትን ካሜራ ገላበጡት አዩት። ምንድን ነው አሉ። ካሜራ ነው አልኳቸው። መታወቂያ አውጣ አሉኝ። መታወቂያ አውጥቼ ሰጧቸው። መታወቂያውንም አረጋገጡና አሳለፉኝ ማለት ነው። ልክ ፈትሾ ያሳለፈኝ ፖሊስ አለ ወይም ደግሞ ሕግ አስከባሪ አለ። ልክ እሱን እንደተሻገርኩ፣ ሌላ ከእሱ ኋላ ደግሞ ሌላ ሕግ አስከባሪ አስቆመኝ ማለት ነው እዛ ምንድን ነው የያዝከው ካሜራ ነው ከዛ እነዚህ ሕግ አስከባሪዎቹ ላይ ትንሽ ቆጣ ቆጣ አለ እንዴት ካሜራ ይዞ በዚህ በኩል ያልፋል እንዴት አለ እኔ ደግሞ ነገርኩት አይ ወደዛ አርቅም እንደዚህ ዞር ብዬ ነው በወንዙ በኩል እቤቴ ነው አያገባኝም ተመለስ ለመንኩት እላችኋለሁ በቃ ለመንኩት ይኸው ያለው ነገር ይሄ ነው እኔ እዚያ ነው ቤቴ በሌላ በኩል ሄድ ብትለኝ ደግሞ በሌላ በኩልም ሲሄድ እንደዚሁ ፍተሻዎች ይኖራሉ። ስለዚህ ይህንን ድጋሜና አሳልፈኝ አይሆንም፣ አይሆንም ማለት። ከዛ ሕግ አስከባሪው ጋር ሲናገሩ እስከ ሕግ አስከባሪው ደግሞ በቃና ተመለስ ምናምን አለ። ተመለስኩኝና ሄድኩኝ ወደኋላ። ከዛ ቦታ የተነሳሁት እቤት ለመግባት አምስት ደቂቃ ነው የሚፈጀው። ከናሶር ወደ ኋላ መልሰውኝ ሁለት ሰዓት ገባሁላችኋለሁ፣ ከምሽቱ ሁለት ሰዓት ግራ ግብት ብሎኝ ማለት ነው። ግን ወይ እሱን አደለም ላነሳ የፈለግሁት፣ ግን የተከበረው በዓል የሚመለከታቸውና የማይመለከታቸው የማይመለከታቸው በምን እንደሆነ ሳይታወቅ ገብቶአሉ። ምንድን ነው ሬቻ ምንድን ነው? ዋቄ ፈታ ይባላል። ዋቄ ፈታ ሃይማኖት ነው። የዛ ክብረ በዓል የዛ ክብረ በዓል ማድመቂያ መሰረቱ ከሆነ እንደ ሃይማኖት ሌሎች ሃይማኖት ይህንን ሃይማኖት የማይቀበሉ ሰዎች መከበር አለባቸው መከበር አለባቸው። ይህንን እንትን ማለት የለብንም። እንደ ሃይማኖት እንደፈለጉ መሆን ይችላሉ። ነገር ግን ይሄ ሃይማኖቴ የኔ አይደለም የሚል እነሱን በማይጎዳ እነሱን ምንም ነገር በማያደርግ የራሱን ግን መብት መጠበቅ አለበት ባይኔ። ስለዚህ እኔ እዛ እንደነገርኳችሁ መሄድም አይጠበቅብኝም። አሁን አንዳንድ አባቶች ኦርቶዶክስ ነው የሄዱ ሙስሊም አማኞች ሆነው እዛ ሄደው ያከበሩ፣ ለምን የራሳቸው እኮ ዶክትሪናቸው ይህንን ነገር አይቀበለውም። ካልተቀበለው መሄድ የለባቸው። ጳጳሳቶችን አይተናል እሬቻ የኦሮሞ በዓል ነው ከተባለ ሁሉም ክርስቲያኑም ሙስሊሙም ሁሉም ማክበር ይገባዋል። ነገር ግን ወደ ሃይማኖት ሜድኮ ነገር ነው ነው ነው ማለት ይገባል። ለምሳሌ አሁን እየተከበረ ያለውን እንደገና ደግሞ መቃወም ያለብንን የምንቃወምበትን ነገር ላሳያችሁ ይችላል። መጀመሪያ ዋቄፈናን ውስጡ ያሉ አማኞቹ ሊግባቡበት ያስፈልጋል፣ ሊግባቡበት ያስፈልጋል። ስለዚህ ይህን ነገር ባየነው ባየነው በሰማ ነው መልእክቱን ወደ እናንተ ይዤ እመጣለሁ። እናንተ ስሙት ስሙት እላለሁ። እንግዲህ የተባሉትን ነገሮች እስኪ እንያቸው። ምንድን ነው የተባለው? ምንድን ነው የተባለው? ሃይማኖታዊ ክብረ በዓል ነው ለኦሮሞ ማህበረሰብ፣ ከኦሮሞ ማህበረሰብ መካከልም ለዋቄፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው እ የኢየሱስ ክርስቶስ አስተምሮት፣ አዎ ከዋቄፈና የተቀዳ ነው እያሉ ነው ዶክተር ኢየስ ቶስ። በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ? አዎ ብሏል። አዎ አላለም። የት? ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይፈጠር እኔ ነኝ ብሏል። አዎ። ተው ተው ቆይ አይደለም፣ ነበርኩ አይነት ነበርኩ አላለም፣ ነኝ ያለው የእግዚአብሔር አንደኛው ስም ዘጸአት 33 ላይ ሊነግረን እግዚአብሔር ብቻ ነው እኔ ነኝ የሚለው ዳትስ ዋይ ሊወግሩት ፈለጉ ይላል ዮሐንስ ወንጌል ምዕራፍ 8 ላይ። ለምን ሲባል ራሱን ከእግዚአብሔር ጋር አስተካክሏልና፣ ብለው ማለት ምክንያቱም እኔ ነኝ የእግዚአብሔር ስም ስለሆነ ማለት አብርሃም ሳይፈጠር እኔ ነኝ። ለምንድን ነው እኔ ነኝ የእግዚአብሔር የምለው ኢየሱስ? ቆይ ቆይ ቆይ ቆይ ሌላ ቦታ ደሞ ምን ብሏል? ምን እንደ አባት ብሎ የጠራው ማንንም ነው እግዚአብሔር አብ ስለዚህ እንዴት እኔ ፈጣሪ ነኝ ብሎ ይናገራል ታዲያ? አባት ቆይ ልንገርህ። አባት ካለ፣ አባቴ ካለ እሱ ልጅ ነው ማለት ነው። ስለዚህ እግዚአብሔር አብ ወልዶታል እያለ ነው። አይደለም አይደለም፣ ምልክ ልጅ ማለት እኮ ለምን? ፈጣሪ እኮ እንደ አባት ይቆጣል። ኖ ኖ ኖ፣ ልጅነት ግንኙነት ነው እንጂ እሷ ግንኙነት ነው እኮ አይደል አባትና ልጅ የግንኙነት ጉዳይ ነው እንጂ ነሰሰርሊ መውለድ አይደለም። አይደለም አዎ። እና ታዲያ እሱን ነው ስለዚህ ኮንሴፕቹዋሊ አባት ብሎ ሲያስተምር ከተናገረ እሱ ልጅ ነው ማለት ነው። በእኔ በኩልም እንትናቹ ደርሳቸዋል ብሏል። እንደውም ለምሳሌ የአያንቱን ኮንሴፕት የፈጠሩ አያና አይደለም አያናማ የአያንቱነትን ኮንሴፕት የፈጠረው እሱ ነው። አያንቱ ምንድነው? አያንቱ ማለት በእግዚአብሔርና በሰው መካከል አለሁ በኔ ነው ምልጃቹም። አዎ፣ እና ስለዚህ ያ ኮንሰፕት እንግዲህ እንትኑ ነባሩ እንዴት እንደሚሆን በዛው ላይ አሳይ ነው። ያ ኮንሰፕት በዛን ጊዜ ነው የተጀመረው። በኢየሱስ ማለት ነው። እና ከዛም በኋላ አሁን እና ሌሎችም የሚቃወሟቸው እነዚህ አያናው አያንቶች ያንን ፈለግ ይዞ የሄዱ ናቸው። መካከለው ወደ ሌላ እምነት ነው ወይስ በዋቄፈና ነው? አያንቱ ማለት ነው እንትና አያንቱ፣ ሶሪ ሶሪ፣ ኢየሱስ አያንቱ ነው ራሱ። አያንቱ ማለት ነቢይ። ስለዚህ በዋቄፈና ሌላ አያንቱ አለ፣ አያንቱ አለ በዋቄፈና እምነት እንደ አያንቱ ዮተሬ ዋቄፈታ ነው የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ብዬ ነው። ይኸውልህ እንግዲህ እኛ በ በምንድነው በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። ለምን መናገር የሚፈልገው ነገር አለ ዋቄፈና አሁን አዲስ እንደመጣ ወይም መጤ ተደርጎ የሚታየው ከክርስቶስ ልደት በፊት በተለይም በተለይም አንድ ምናልባት ሌሎችን ሊያስቆጣም ይችል ይሆናል ግን መግለጽ የሚገባው መካድ የሌለብኝ ነገር ሙሴ ሙሴ የኩሽ ሰው ይረኛ ነበር እዛ ቆይቶ የተወሰኑ ዓመታት እዛ ቆይቶ በጣም ጥሩና ጥሩ ቀልብ ያለው ጥሩ ስነ ምግባር ያለው ሰው በመሆኑ ያ እሱ ከብት ስጠብቅለት የነበረው ሰው ዋቄ ፈታ ስለሆነ የኩሽ ልጅ ስለሆነ እሱ ጋር በቆየበት ሰዓት ያ ሰው እንዴት ፈጣሪን እንደሚያመልክ ተራራ ላይ ወጥቶ እንዴት ወንዝ ወርዶ እንደሚያመልክ፣ ጠዋት ሲነሳ እንዴት አምላክን እንደሚጸልይ ሲተኛም ሲነሳም እንዴት እንደሆነ ከዛ ይማሪና እኚህ ሰው ሙሴ ለመሄድ በሚፈልግበት ጊዜ የራሳቸውን ልጅ ዮተሬ ይባላሉ፣ የራሳቸውን ልጅ ሳፑራ ወይም ጃፑራ የምትባለዋን ድሮውላት ይዞ ወደ ሀገሩ በሚመለስበት ጊዜ የእሱ ህዝብ በዛን ሰዓት ተቸግሮ ወደ ግብጽ ያለበት ሁኔታ ይታወቃል። ወደዛ የተመለሰው ከዚህ አኳያ ነው። እዛ ተምሮ ነው የሄደው ሙሴ። ሙሴ ሄዶ ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ስና ያሉትን ሴና ነው የሚቆጡትም እንግዲህ፣ ቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃውም ማለት ሲና ተራራ የሚባሉት ሴና ነው ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ አርባ ሌሊት እና አርባ ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው እኛ እሱ የእሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖርበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ሊገኝ እናኝ የቻለው። ስለዚህ ዮቶር ዋቄፈና ነበረ፣ ነው ዮቶሬ ዋቄፈታ ነው። የኮሽ ልጅ ነው። ዋቀፈታ ነው። ማስረጃው ምን ነው? መስከቱሳት መጽሐፍ ላይ ለምሳሌ፣ መጽሐፍ ቅዱስ ላይ እሱን አይናገርምና መጽሐፍ ቅዱስ ላይ አለ ግን በዚህ መልክ ባያስቀምጡ አዎ፣ ይላል ይላል። እንዲህ እኔ ባስቀመጥኩት የኩሾችን ስልጣኔ ተማረ ማለት፣ ኩሽ የዛን ጊዜ የት ድረስ ይሄድ ነበር? ምልን አሁን እንላለን አይደል? ስፋቱን ማለት በትክክል በትክክል ሰፊ ነበር። የዛን ጊዜ ግን ስፔስፊካሊ ከዋቄ ፈታ ጋራ የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ወይ ብዬ ነው። ይኸውልህ እንግዲህ በአብዛኛው በመጽሐፍ ቅዱስ ላይም ተቀምጧል ነው የሚሉት እኛ በምንድን ነው በአፈታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። በኋላ ደግሞ መጽሐፍ ቅዱስ ላይም ትንሽ እንደው እኛ በሰማነው አይጻፍ እንጂ ይሄ ነገር ተቀምጧል። በምን ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ እንዴት እንደተቀመጠ እሳቸው እኮ አስቀምጠውታል። እኔ በአፈ ታሪክ የመጣውን ነው፣ ከአባቶች ሲወርድ ሲዋረድ የነበረውን ነው እየተናገርኩ ያለሁት ፈጣሪ ለሰው ልጅ ቀርቦ መናገር የቻለው የኩሽ ሰዎች በሚለምኑት ሁኔታ፣ በተለይ ሙሴ ከዚህ ከእረኝነት ወጥቶ ወደ ሀገሩ በሚመለስበት ጊዜ ያ ሰው እንዴት እንደሚለምን እንደሚያመልክ ያንን ተጠቅሞ ስለአመለከ፣ ተራራ ላይ ወጥቶ ሴና ተራራ ላይ ወጥቶ ስለአመለከ ፈጣሪ ቀርቦት አማክሮት ወደ ህዝቡ ተመልሶ ህዝቡ እንኳን እዛ በሚመለስበትም ጊዜ እሱ ከሚያካሄደው እምነት ውጭ ሆኖ የማይናገር የማያድግ ነገር ሰርቶ ሲጸልዩበት አይቶ እሱንም ሰባብሮባቸው አቃጥሎባቸው ነው የተመለሰው ወደ ፈጣሪው እና ምን ለማለት ፈልጌ ነው የዋቄፈና ሃይማኖት ከዛን ጊዜ ጀምሮ ከዛ በፊትም የነበረ መሆኑን ነው። ለምሳሌ እንዲታወቅ ከሙሴ ጊዜ ጀምሮ መሆኑን በዛን ሰዓት ራሱ ታወቅ ነው የጠቀስኩት እንጂ ከዛም በፊት የነበረ ለየተኛ ባል የኦሮሞ ይቻለ ለመላው ህዝብ የኢትዮጵያ ኦሮሞ ዎች አሉ አሁን አይተህ እንደሆነ እዚህ ያሉት ኦሮሞዎች አሉ አማራ አለ ትግሬ አለ ወላይታ አለ ዳውሮ አለ ብሄር ብሄረሰብ የሚባል ጠቅላላ እዚህ ለህዝብ ይል የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግሮ የሁሉም ሆኖ አልፋ። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ እናስተላልፍ ይገባል የምናስተላልፍ ዋቄፈታ ነሳችሁ ተቃላችሁ ሺህ አመት ወደ ኋላ ህዝብ መመለስ ወደ ድንቁርና ወደ ጨለማ ህይወት። ግልጽ ነው የምንናገረው፣ የሃይማኖት አባት ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ሽፋኑ ባህል ነው። ወደ ውስጥ ገባ በጥንገላችሁ ገብ ውስጥ ብታዩ ጣሮት ነው። ያሳዘናል ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ግባሾ ዋቄፈና ሰዱሪ ከኩሞ ፋኪስ ሰጡር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራር የእሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው ያሳዘናል የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው ማን ነው ይህን እውነት የምናገር ማን ነው ይህን እውነት የሚገልጥ ማና አለ ጳጳስ ነው ቄስ ነው ሰባኪ ነው ሁሉም ዝም ብለዋል ትውልዱ ግን እያለቀ፣ ብዙ ምስጢር አለ። በእሬቻ ስም የሚደረገው ቅድም ብያቸው፣ ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸው የሚያማቸው ሰዎች አሉ። ይመማቸው። ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው? ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በአርባ ቀን በሰማንያ ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለ ከኛው ከኛው ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚለው አለ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣታችን ነው። እናንተ እንግዲህ ይዤ ብዙ መስራት ይችላሉ። እንግዲህ አድማሽ ተመልካቾች ይህንን ይመስላል፣ ይህንን ይመስላል። እኔ እንግዲህ ይህንን ነገር ይዤላችሁ መጥቻለሁ። በንባብ ያለውንም ነገር ሌላ ጊዜ በሰፊው በሰፊው ይዤው መጥቻ ቀር በንባ ይሄ ይሄ ተብሎ የሚለውን ነገር ይዤላችሁ ቀርባለሁ። ለዛሬ ግን እኔ የተሰማኝን ስሜት የተሰማኝ ስሜት ብቻ ሳይሆን እናንተም እንድታውቁት የፈለኩትን ያየሁትንና የሰማሁትን ወደ እናንተ ብያለሁ። እናንተም ከዚህ ከሰማችሁት አንፃር ያለውን ነገር ኮሜንት ላይ ጻፉልኝ። ሁልጊዜ እንደምለው ለሀገራችን ሰላም ፍቅርን ፈጣሪ አድላት። እወዳችኋለሁ።